እኔ የምሰራበት ቤት ውስጥ ካሜራ የለም፣ መዳሚ ወጥታለች፣ ሰዎቹ የሉም፣ አያዩኝም እያላችሁ ያልሆነ ስራ የምሰሩቶች እማካችሁም ጥንቃቄ አድርጉ። እናንተም ረክሳችሁ እኛንም እንድንረክስ አታድርጉን። እውነት የለም ብላችሁ እነሱን እንኳ ባትፈሩ ፈጣሪያችሁን ፍሩ ማለት ነው። ተመልከቱ እንግዲህ ሀገር ልጆች በዚህ ስራዋ ብቻ ወደ ሀገሯ ብታሳፍራት፣ ወይ ደግሞ ወደ ቢሮ ብትመልሳት፣ ከዚያም አልፎ ወደ ህግ ቦታ ብትወስዳት አሁን መዳማን ጥፋተኛ ናት ልንለው ትናንት አንድ ቪዲዮ አካፍያችሁ ነበር። እሱ ምንድን ነው መዳም ቤት ውስጥ ስሰራ ቆይታ አንዲት እህታችን ወደ ኢጃዛ ቤት መመለስ ፈልጋ፣ ነገር ግን ወደ ኢጃዛ ቤት ከመመለሷ በፊት ያስፈልጉኛል ያለቻቸውን ግባቶች ከመዳሟ ቤት ቆጣ ጥር አልትወጣ ስትል ድንገት መዳሟ ይዛ ስትፈትሻት የሚያሳይ ቪዲዮ ነበር ማለት ነው። ሌላኛው እህታችን ቲክቶከር ነች፣ ራሷ በቪዲዮ ትወጣለች እንዲሁም የመዳሟን ልጆችና የመዳሟን የምኝታ ክፍል እቃዎች ሳይቀሩ ቪዲዮ እየቀረጠች ቲክቶክ ላይ ፖስት አድርጋለች ማለት ነው። ድንገት መዳሟ ግን ቲክቶኳን አገኘችው። በነገራችን ላይ መዳሜ ቲክቶኬን አታውቀውን ብላችሁ የምታሰቡ የምትሸወዱ ውርቶች ካላችሁ ተሳስታቸዋል። ምክንያቱም ስልክ ቁጥራችን ስላላቸው የእኛን ቲክቶክ በቀላሉ ማግኘት ይችላሉ። ስለዚህ ሲሆን ለእነሱ ብለን ሳይሆን ፈጣሪያችን ፈርተን ለራሳችን ክብርም ስንል ያልሆነ ስራ ከመስራት እንቆጠብ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለው፣ እንዴት ናችሁ? እኔ ያለው አልሐምዱሊላ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለው፣ አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወላይ ከምላችሁ በላይ ደክሞኛል፣ እንቅልፍ የመጥቷል። ነገር ግን ይሄን ቪዲ አይቼ ማለፍ ስላልቻልኩኝ ቢድ ወል ሰራን የመጣችሁት እናንተ ደግሞ ላይክ እና ሸር በማድረግ እንደዚህ የወረደ ስራ ለሚሰሩቶቼ አድርሱልኝ ማለት ነው። ሁሉም ነገር የሚያምረው የሀገሬ ልጆች በቦታውና በሰዓቱ ሲሆን ነው። እኛ ከዚህ የሰው ቤት የተገኘ ነው። እኛ ከዚህ ከሰው ሀገር የተገኘንበት የራሱ ይሆን አላማ አለሁ ገብቷቸዋል። ነገር ግን ይሄን የማድረግ ፍላጎት ይሄን የማድረግ እቅድ ያላችሁ ቶቼ ደግሞ ያለሰቀቀን አይኝ ሳትሉ ማድረግ እንድችሉ ለምን ወደ ሀገራችሁ አትገቡም? እኛንም ለምን ስታሰድቡናላችሁ? ወላይ በጣም ነው የሚያሳፍረው ማለት ነው። እኔ የአንዳንድ እህቶች እኔ ድፍረት አልለውም፣ ይሄ ጅልነት ነው ማለት ነው። በእርግጥ አሁን አንዳንድ እህቶች ይህን ቪዲዮ ይዘሽ የመጣችው ምን ሊያስተምር ነው ምናምን የምትሉ ትኖራላችሁ። ልክ እንደዚህ የወረደ ስራ ለሚሰሩ ልጆች ሊያስተምራችሁ እና ከድርጊታቸውም ደግሞ እንዲቆጠቡ ሊረዳቸው ይችላል ብዬ ስላሰብኩ ነው ቪዲዮ ልጅ የመጣሁት። ይቺ ልጅ ይሄን ቪዲዮ ምን ብላ መሰላችሁ ፖስት ያደረገችው? እንግዲህ እንደምታያት ልጅቷ እያጸዳች ነው ጽዳት ላይ ነች ማለት ነው የምትገኘው፣ ከመዳሟ መኝታ ክፍል ነው ፎቅ ነው ያለችው ማለት ነው። እንግዲህ ልጅቷ የለበሰችው ሙሉ ቀሚስ ነው። እንዴት እንዴት እንደሚያደርጋት ደግሞ እኔ ሳልናገር አይናቸው አይቶ መረዳት ይችላል። ረዥም ቪዲዮ ነው በነገራችሁ ለልጅቷ የቀረጻችው፣ ተመልከቱ። እንግዲህ እንዳልኳችሁ ሙሉ ቀሚስ ነው የለበሰችው። ቀሚሷን ሙሉ በሙሉ የለኘውን ሸብሽባ ወደ ላይ ሰቅለዋለች። አሁን እንደምታዩት ከስር ባለው ልብስ ነው እሱ ደግሞ በሁለቱም ጎን የተገነጠለ ነው። አራት ላይ የመጨረሱ ናሳምርልኝ ተመልከቱ። የት ሆና ነው እንደዚህ የምታደርገው? ከራሷ መኝታ ክፍል ውስጥ አይደለም፣ መዳሟ መኝታ ክፍል ውስጥ ግን መዳም የለችም። ይችልች ከዚህ ቤት እንግዲህ ብዙ አመት ቆይታ ሰርታበት ሊሆን ይችላል። ካሜራ ለመኖርን እርግጠኛ ስለሆነች፣ ሰዎቿ ለመኖራቸውን እርግጠኛ ስለሆነች ብቻ ምን ብላለች መሰላችሁ? እኔ ብቻ ነኝ ግን ከመዳም ክፍል ውስጥ ስገባ እንዲህ እንዲህ የሚያደርገኝ ብላ ነው ቪዲዮን ፖስት ያደረገችው። እንዴት እንዴት የሚያደርጋት እንዲህ እንዲህ እያት እንግዲህ፣ እኔ ማለቴ ይህን ነገር በማድረጋችን የምናገኘው ጥቅም ወይም ደግሞ ከስራው የሚያግዘን ወይ ድክመታችን የሚያቀልልን ቢሆን ጥሩ ነበር። እዩት፣ ሰው ስራ ላይ ሲሆን ሰራሰራ ሰራ አድርጎ የሚያርፍበትን መንገድ መፈለግ ሲችል እንዲህ ቂጥም በመግለብ የሆነ ስልጣኔ ነገር የሆነ ንቃት ነገር የሚመስላችሁቶች ግን ተመልከቱ ሰው ምኝታ ክፍል ውስጥ ገብቶ እንዲህ ማድረጉ ምንድነው ጥቅሙ? እስኪ ንገሩኝ። ኘቶች እንዳልኳችሁ በዚህ ስራዋ ብቻ አሁን እሷ ካሜራ የለም ብላለች። ገባችሁ? ድብቅ ካሜራ እንድሮ ይቻሳሉ። ይሄን ቪዲዮዋን ብታዪው ና በዚህ ቪዲዮዋ ብቻ ወደ ሀገሯ ብታሳፍራት ወይም ደግሞ ለህግ አሳልፋ ብሰጣት፣ ምኝታ ክፍል ውስጥ ገብታ አይደለም እንደዚህ ማድረግ ይቅርና ገብታ እንኳን የሴቷ ምኝታ ክፍል መቅረጽ በህግ ያስቀጣል አይደል ገባችሁ ለዚያም እኮ ነው አንዳንድ አሰሮች አይታችኋቸው ከሆነ ሰራተኛ ከራሷ ምኝታ ክፍል ውጭ ስልክ እንድትይዝ የማይፈቅዱት። በራሳችን ክፋት እኮ ነው እነሱን ክፉ እንዲሆን የምናደርጋቸው አንዳንዶቻችን። ወላሂ እንግዲህ እሷ ስላመነቻት ነው። ገባችሁ። ሰራተኛቸውን የማያምኑ ሰዎች እኮ ምኝታ ክፍላቸውን ይቅርና ቤታቸውን ቆልፎ ይወጣሉ። አይደል? እሷ ግን ስላመነቻት ክፍሏን ከፍታላት ደጅ ታጽዳ ብላ ነው። እሷ ግን ጽዳቷን ትታ ቂጧን ገልባ ያዙ ሊቀቁኝ ትላለች ማለት ነው። እና እንደዚህ የምታደርጉ ቶች እናንተም ተዋርዳችሁ እኛን የምታዋራዱቶች፣ እንዲ እባካችሁን ለፈጣሪ ብላችሁ እነሱን እንኳ ባፈሩ ፈጣሪያችሁን ፍሩ። እንድቄጣችሁን መግለብ ከማራችሁ ሀገራችሁ ግቡ። እውነቴን ነው የምላችሁ። አሁን ይህች ልጅ እኮ ቲክቶክ ላይ ገብታችሁ ታይት የራሷ እንትን አለ ቪዲዮ አላት፣ ገባችሁ፣ የእንጀራ ምናምን ቪዲዮ አለ፣ እንዲሁም ደግሞ የራሷን ወርማን ፎቶ አለ፣ በሌላ ሙዚቃ ምናምን እያቀነባበረች የለቀቀችው። ስለዚህ በዚህ አሁን ይህን ቲክቶኳን ብታገኘው መዳማ ከራሷ መኝታ ክፍል ውስጥ የራሷ ሰራተኛ እንደሆነች ያንኛውን ፎቶዋን አይታ ማወቅ ትችላለች። እንዳልኳቸው አንድ ትህታችን መዳም ቤት ውስጥ እየሰራች ራሷን በቪዲዮ ትወጣለች፣ እንዲሁም የመዳሟን ልጆችና የመዳሟን ቤት እቃም እየቀረጠች ቲክቶክ ላይ ፖስት አድርጋለች አልኳቸው። ከአሁን በፊት ቪዲዮ አካፍያችኋለሁ እና ይቺ ሴት ሁሌ እንደዛ ስታደርግ መዳሟ የምታያት አይመስላትም። መዳሟ ሁሉን ለመናገር ከዛ በፊት ቲክቶኳን አግኝቶ አታውቅም። ድንገት አንድ ቀን ግን ፊት ለፊት ቲክቶኳ መጣላትና አገኘችው። አየቻት ገብታ ቤቱን ስትፈትሽ የቲክቶኳን ስትፈትሽ እሷ እንድትቀርጽ ያልፈቀደችላትን ነገር ነው እሷ ቀርጻ ፖስት ያደረገችው። አንድ የልጆቿ፣ ሁለት ደግሞ የራሷ የመኝታ ክፍል እቃዎቿ ቁምሳጥን ሳይቀር እየከፈተች ያሳየቻችሁ። ገባችሁ? እና ይች መዳም ይህን ነገር ስታይ ለምን እንደዚህ ያደረግሽ ይባል አልወቀሰቻትም። ምንድን ነው ያደረገችው? ቀጥ ብላ በድብቅ ትኬቷን ቆርጣ ስልኳን እንኳን እንድትይዝድል ሳሰጣት ልጅቷን አሳፍራታለች። ስለዚህ አሁን ይቺ ልጅም ልታጸዳ ገብታ እንደዚህ ከሰው መኝታ ክፍል ውስጥ እንደዚህ ስትሆን ይሄን ድርጊቷን አይታ ረኔ ምን እንደምላለቅ ሞላሄ እንደው እባካችሁ አታሳድቡን እኔ የሚቆጨኝ እኩል ከእናንተ ጋር የአረቡ ሀገር ሴት መባሌ መዳም ክፍል ውስጥ ስገባ እንዲህ እንዲህ የሚያደርገኝ እኔ ብቻ ነው ማለት መዳም ክፍል ውስጥ ምን አለ እስኪ ንገሩኝ የተለየ ነው እንዲህ መዳም ክፍል እኔ እንደውም ከመዳም ክፍል ስገባ ይጨንቀኛል ወላይ ተልተሉ አጥልቼ ወጥቼ ልምህር ነው የምቸኩለው ገባችሁ እንጂ መዳም ክፍል ውስጥ ገብቶ ሰው ሜታ ክፍል ውስጥ ገብቶ እንዲህ ቂጥን ገልቦ ያዙ ሊቀቁኝ ማለት ምንድን ነው? ደግሞ ኧረ እኔ ምንም ማለት ነው። በእናንተ ጦስ ሌላ ነገር እንዳታመጡብን። አንዳንዴ ግን አስባችሁታል? አሁን የዚህ መዳም ይህን ቪዲዮ ብታዩ ድጋሚም ሌላ ኢትዮጵያ ሰራተኛ ሁላት ታመጣ ትችላለች። ምክንያቱም ኢትዮጵያ ተግባራቸው እንዲ ነው ብላ ማለት ነው። አንዳንድ ጀግናና መልካም የሆኑ ሰራተኞች ደግሞ ሲታዩ ኢትዮጵያ ሆነች እኮ እንዲ ናቸው ተብለን ለሌሎቻችንም ጥሩ ስም እንዲኖረን ማስደረግ እንችላለን። አንዳንድ ባለጆች ደግሞ ራሳቸውም ተዋርዶ ሌሎቻቸውንም እያዋረዱ ነው። እና ይኸው አሁን ቀሚሱ አለቀቀችው፣ አያችሁት? አሁን ሙሉ ቀሚሱ ይሄ ነው፣ ተመልከቱ። እረ እኔ ቪዲዮ ሁሉ ምን እንደምል ነው የጠፋብኝ። ወላሂ በጣም ረዥም ቪዲዮ ነው በነገራችን ላይ የሰራችው ማለት ነው። እኔ ግን አጠራርጌ ነው ያቀረብኩላችሁ እንጂ እሷ ረዥም ነው። እኔ ወይ ሌላ ቪዲዮ ሰርታ ፖስት የማድርገው ይሁን አላውቅም። ቲክቶክ ላይ ራሱ እንዴት እንደዚያ ቪዲዮ እንደረዘመላት አላውቅም። ብቻ ምንም ይሁን ምንም እንደዚህ ያለ ስራ የምትሰሩት ወቼ፣ ከዚህ ድርጊታችሁ ተቆጠቡ። የመዳምን ልብስ እየለበሳችሁ ከመዳም አልጋ ላይ እየሆናችሁ በቪዲዮ ኮል የምታወሩት ወቼ፣ አንድ ቀን ጉዳችሁ ይዘረግፋልና ጥንቃቄ አድርጉ። እኛ የመጣ ነው ለመስራት ነው። ለምን ፍራሽ ላይ ተቀምጭ አታወራኝም? እናቴ ለምን ፍራሽ ላይ ተቀምጭ አያወራኝም ባሌ አልጋ ላይ ዝንጥ እንድል ከፈለገ ለምን ስደት ላክ? ስለዚህ የማትኖሩትን ኑሮ ለማሳየት አትሞክሩ። እናባካችሁን አታሰደቡን፣ ነው የሚለው።